አአዘር ን ያ ናዘ ወይሄ ጉፋለ በሳቅ በጨዋታ በደስታ ባዘነ ባለፉት ዓመታት ስንቱን ሲፈራረቁብን በተራ በተራ። ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ። ሰላም ውድ ቤተሰቦች፣ እንዴት ናቸው? ሰላም ናቸው? የኔ በጣም ደህና ነኝ። ብቻ አልሀምዱሊላህ ለሁሉም ነገር ዛሬ በአዲስ ቪዲዮ መተናል። ያው መምጣት ስላለብን ነው እንጂ የመጣ ነው። እኔም እሷም አሪፍ ሙር ላይ አይደለንም፣ በተለይ እሷ። ነገር ግን ግዴታ መምጣት አለብን። እሷም ማወቅ ያለባት ነገር አለ፣ እናንተ ማወቅ ያለባችሁ ነገር አለ። ያ ያንን ነገር ግልጽ ለማድረግ ለእናንተም በሚለው ነው የመጣ ነው። እስቲ ሰላም ትበላችሁና ያለውን ነገር እናወራለን ባላውራ ደስ ይለኛል። ግን ሰላም እንዴ ናችሁ ቤተሰቦች? እኛ እግዚአብሔር ይመስገን ደህና ነን። ዛሬ ዛሬ ድምፅሽ ምን ነው እንዴ ጠፋው? እኮ እንትን በያ እንደዚህ እንኳን የምንል አይመስለኝም። ትንሽ ይሄ እንትን ብለሽ ጠንከር ብለሽ ያለውን ነገር ብዙም ያው ብቻ ሞክሪ ለማውራት። እስኪ ሰላም በያቸው መጀመሪያ፣ በስነስርዓት ሰላም ሰላም፣ እንዴት ናቸው የኛ ቤተሰቦች? እኔ እግዚአብሔር ይመስገን ደና ደና ትላለች እንጂ ጋሽ ደና አይደለችም። ለማንኛውም እኔ ላውራል እንግዲህ ምን ላርግ ብላችሁ ነው። ያው ሰሞኑ እየተፈጠረ ያለውን ነገር እያያችሁ ነው። እኔም በቃ ማድረግ ያለብኝን ነገር ነው ያደረግኩት። ያን ነገር በማድረግ አልጸጸትም። ምክንያቱም እየተዋሸች ከምትኖር ያለውን እውነታ ብታቅ ይሻላል ብዬ ነው። እሷም ተረጋግታ ኦልሬዲ ተረርታኝ አለች። እኔንም ለእሷ ብዬ ነው ለእኔ ብዬ አይደለም። ማለት እኔ ጋር የሚጨምርልኝ የሚቀንስልኝ ነገር የለም። ግን እሷ በቃ መጎዳት የለባትም፣ ያለውን ነገር ማወቅ አለባት። ስለዚህ ዛሬ ያው አልአዛርን ቀጥረነዋል እየመጣ ነው። ያለውን ነገር ትላንትና እንደነገርኳችሁ በቃ ግልጽ አድርጎ ያለውን ነገር ይንገራል ነው እኛ አሁን እያልን ያለ ነው ግልጽ አድርጎ ያለውን ነገር ይንገረን ነው። በቃ በተለይ ለሷ ማለት ነው፣ ማወቅ አለባት። ምክንያቱም እየተዋሸች ወይም ደግሞ ግልጽ ባልሆነ ነገር ሰው ሲለያይ አይሆንም። እኔ ይለያዩም አይለያዩም ኢሶኬ፣ ግን እኔ እንዲለያዩ አልፈልግም። ቢቻል ቢሆን ማለት ነው። ማለት ማስተካከል ያለባችን ነገሮች አስተካክሎ ቢመጣ አሪፍ ነው። ነገር ግን የማይሆን ከሆነ ወደሚሆነው ውሳኔ ወደሚሆነው መንገድ መሄድ ይሻላል በሚለው ነው ማለት ነው። እና ምትያቸው ነገር አለ ይመጣል፣ እሱ እየመጣ ነው። ነገር ግን ምን አለ መሰለሽ በቃ ማረጋገጥና ማረጋገጥ ብቻ። እሺ ታረጋግጫለሽ፣ እንጠይቀዋለን። ግዴታ ነው። ለምን መሰለሽ? አንቺ ተጨነቅሻ፣ እኛ ተጨንቀናል አይደለ እንደኛው ብዙ ሺህ ሰዎች ተጨንቀው አልገባሽ? ግዴታ ይሄን ነገር ደግሞ ማወቅ አለባቸው እነሱ ማለት ነው። ምክንያቱም ይሄ መልስ ለአንቺ ብቻ አይደለም የሚመለሰው፣ ወይም ለእኔ ብቻ አይደለም ለእነሱም ጭምር ነው ማለት። ያው እኔ ማለት ስህተት አለብኝ ብዬ አላምንም። ትክክል ነው ያደረግኩት ብዬ ነው ማምነው። ምክንያቱም የማውቀው ነገር ስላለ ማለት ነው። እኔ የማውቀው ነገር ስላለ ነው እንደዛ ያደረግኩት። ስለዚህ እኔ ያ የማውቀውን ኦልሬዲ ነግሬያለሁ። ተናግር ያለሁኝ ያለውን ነገር የማውቀውም ማለት ነው። እርግጠኛ የሆንኩበትን እርግጠኛ ያልሆንኩበትን ነገር አላወራም። ሰውን በውሸት ማስታረቅ ነው እንጂ ማጣላት ያው የሴጣን ነው። እኔም ላጣላቸው አልፈልግም፣ የምር ነግርሽ። ግን ያለውን እውነት ደግሞ እንድታውቂ እፈልጋለሁ። እና አሁንም ቢሆን ግልጽ ግልጹን ተነጋግረን ያለውን ነገር እውነት ሁሉ ነገር ታውቆ ድብቅ የሌለበት ውሸት የሌለበት ህይወት እንድትኖሩ ነው ምፈልገው። ገባሽ? ሁሌ እንደምለው ማለት ነው ምክንያቱም በቃ የወደፊት ትልቅ ደረጃ የመድረስ አብራችሁ የመኖር ህልም ካለ ይሄ ነገር ግልጽና ግልጽ ሆኖ ነው መሄድ ያለበት። አላዛር ለምን እንደዋሸ እንዴት እንደዋሸ አላቅም። እሱን መቶ ይመልስልናል። ያለውን ነገር ዋሽቷል አልዋሸም የሚለውንም ነገር መቶ ያለውን ነገር ግልጽ ያደርግልናል ማለት ነው። ምክንያቱም ማውቀው ነው የነገርኩሽ። ኦረዲ ቪዲዮንም ፋይሉንም አይተሽዋል። ዋሽቶሻል ማለት ነው ስለዛች ልጅ ካልነገረሽ ኦልሬዲ ዋሽቶሻል። ለምን እንደዋሸሽ አሁን ዓላማው ምን እንደሆነ እንድታወቂ ይፈልጋሉ። ገባሽ? ግልጽ እንዲሆንልሽ ማለት ነው። ያን ጊዜ ነው ሁሉም ነገር በግልጽነት መንገድ ሊመራ ልትመሩት የምትችሉት እና ውድ ቤተሰቦች፣ የምሬን ነው የምላችሁ። በጣም እንትን እሆናብኛለች። ዛሬ በግድ ነው እራሱ የመጣችው ማወቅ ስላለባት ማለት ነው። በግድ ነው ባይዘው ያስመጣዋት። ምክንያቱም ያው መጥፎ ስሜት ላይ ነው ያለችው፣ ጥሩ ስሜት ላይ አይደለችም። እኔም ደግሞ እንደ ወንድምነት እንደ ጓደኝነት ግዴታ ነው ከእሷ ጎን መሆን። ብዙ ነገር ጥዬ ነው እኔ የራሴን ነገር እዚህ ጋር እንትን ያልኩት፣ ለምን ኦልሬዲ አንድ የገብቼበት አለው። አንድ ሁለተኛ ደግሞ እህቴ ነች። እህቴ ስትጎዳም ምንም ስትል ስትዋሽም ማየት አልፈልግም። ያለውን ነገር መጥቶ ግልጽ ያደርግልን። እውነት ካለም እሱ ጋር እውነት ያወራ። ይሄ እምቡር እምቡር ምናምን ሰውን ያለመስማት፣ የራሱን ሀሳብ ብቻ ማራመድ እንደዚህ አይነት ነገር እኔ አይመቸኝም። የምሬን የምልሽ፣ እኔ እንደባለፈው እንዲህ ዘላለሁ ምናምን ካለ እኔ ትቼ ነው የምሄደው። ገባሽ? አዎ፣ አንቺ መጠየቅ ያለብሽን ነገር ጓብለሽ ጠይቂ። በቃ ይሄንን፣ ይሄ የመጎዳት ይሄን የማዘን እንትን ስሜት ዋጥ አድርጊው። በቃ ጠንከር ብለሽ ያለውን ነገር ጠይቂው። ከዛ በኋላ የሚመልስልን አብረን እንሰማዋለን። ገባሽ? የሚዋሽም ከሆነ እዛ ጋር እኔ የማውቀው እውነት ካለ ያንን እውነት ይሄ ነገርስ እንዴት ነው ይሄ ይሄ እንዴት ነው ብዬ እኔም ደግሞ አግዝሻለሁ። ገባሽ? ከዛ ያለውን ግልጽ ያውራ ሐሳቡን ይንገረን። አሪፍ አሪፍ ሐሳብ ከሆነ እኮ እንረዳዋለን። አለ አሪፍ ሐሳብ ከሆነ ተረድተነው ያንን ነገር አብረን ሆነን ለማስተካከል እንሞክራለን። የደረሰበትን እንደዚህ አይነት ነገር ሊወስን የቻለበትን አይዶን ነው ብቻ ይሄንን ነገር እንዲያስተካክል የሚቻል ከሆነ የሚስተካከል ከሆነ እንሞክራለን የምንችለውን። ካልሆነም ደግሞ የራስሽን ውሳኔ ትወስኛለሽ አንቺ ማለት ነው። የምፈልገውን ነው እዚህ ጋር ዛሬ፣ ምንም አልፈልግም ከቆረጥ ያለ መልሱን ስሜው፣ የራስሽን ውሳኔ ወስኚ እና የምትያቸው ነገር ካለ በያቸው። አንድ ላይ ብናይ ደስ ይለኛል ማለት ምን አይነት ሁኔታ ውስጥ እንዳለሽ ቤተሰብ ማወቅ ይፈልጋሉ እኔ በጣም ደብሮኛል ቤተሰቦች ማለት እየደረሰብኝ ያለው ነገር ዝም ብሎ የሚወራ አይደለም እኔ እንጃ አላውቅም ቤተሰቦች በእኔ ቦታ ብትሆኑ ምን ታረጋላችሁ በጣም ጨንቆኛል ሰው ሲቀየርባችሁ በቃ እንደ ሰው ሰው ሲቀየር እንደሚያስጠላ ምንም ነገር አያስጠላ ምንም ነገር አያስጠላም እና እኔ እንጃ እኔ አሁን ያለሁበት ሁኔታ እውነት ለመናገር ሁሉ ነገር አስጠልቶኛል። የማደርገው ነገር ሁሉ አስጠልቶኛል። ምን ማድረግ እንዳለብኝ አላቅም እና ቤተሰቦቼ በቃ አስኬ ለማንኛውም አላዛር ይምጣና ብናወራ ደስ ይለኛል። ከመፍረድ የሆነ ነገርም ከማለት ማለት እንግዲህ ቪዲዮ አይቻለው እኔ እሱም ቪዲዮ አይቼ አላቅም። ምክንያቱም ምንም ነገር አስቀርቶ ብኝ አያውቅም። ወሬም ደግሞ አልሰማም። እኔ ያለፈው ህይወት እኮ ቢያደርግም ችግር የለብኝም ግን ደግሞ አሁን ላይ ግንኙነት ካለው ኦልሬዲ እኔን አይወደኝም ማለት ነው። እና ይሄንን ነገር ነው ማረጋገጥ የምፈልገው። እና ቤተሰቦቼ እኔ ደብሮኛል፣ አሁን ያለውበት ስሜት በጣም ነው የሚያስጠላው። ቤተሰቦቼ እስኪ አብረን ብናይ የተሻለ ነው ብዬ አስባለሁ። እኔ አሁን እንዳልኩሽ ነው። ትንሱ እዚህ ጋር ማለት ነው የምሬ ነው የምልሽ። አትፈልጊም የመጣሽው ምናምን ምናምን ነገርና ምንም ጠንካራ እንድትሆኝንም የምፈልገው ገባሽ? እኔ እኔ በምንም መልኩ እሱም ቢፈልገውም ባይፈልገውም እኔ እና ያንቺ ግንኙነት እኔ ከጎንሽ ነው፣ ይሄ ልታቂ ፈልጋለሁ። እኔ እየመጣ ነው እንግዲህ ቀጥረነዋል። እንግዲህ ቀጠሮን የሚያከብር ከሆነ ነው፣ ሊቀርም ይችላል በዚህ አጋጣሚ ሊቀርም ይችላል። ሁሌ የምንገኝበት ቦታ ነው ብየዋለው። ከመጣ ይምጣ፣ ካልመጣም ደግሞ በቃ ኦልሬዲ አምነዋል ማለት ነው ማለት ከቀረም እንትንነቱን አምኖታል። ገባሽ? አንተሽ አለ አልቤ ነገር እንትን በይ እና ቆይ። ከዛ በፊት ግን ተደውላችኋል ከዛ በኋላ ደውሎልሽ ማቀል አልደወለልሽም? ፋይሉን ካየው በኋላ ምንም ሊያስረዳሽ አልሞከረም። አልጠየቅ አሷል ዝምብሉቴ ቴክስት ጽፎልኝ ነበር። ለማንኛውም ውድ ፋሚሊ ሲንጠብቀውና ስንት ሰዓት እንደሚደርስ ምናምን አናቅም። ሲመጣ እንገናኛለን። እዛ ያለውን ነገር በቃ ምንም ብቻ ምንም ነገር ቢሆን ያው ብቻ አላቅም እኮ በቃ ውድ ቤተሰቦች ሲመጣ እንገናኛለን። ውድ ቤተሰቦች አላዛር በጣም ቆየ። እሷም በቃ ሲደክማት ምናምን እዚህ ሰዓት ላይ መታ ተኛች። ልንወጣ ስንል ደወለ፣ ደርሰዋል እየመጣው ነው ብሎናል፣ እንጂ እኛ ትተን ነበር ማለት። በቃ በጣም ቆየ። ይሄ ራሱ አንድ ንቀት ነው። በጣም የሚያበሳጭ ነገር ነው። ለማንኛውም አሁን እየመጣው ነው ብሏል። ያለውን ነገር እናወረዋለን። እኔ ራሴ ሰለቸኝ ይሄ ነገር ገባችሁ? የምሬ ነው የምላችሁና፣ ቤቱ ጋር እንደሚመጣ አላቅም፣ ብቻ መጥቶ በገላገለኝ ያለውን ነገር ማለት ነው። ያው ብቻ ያ ብቻ መጥቶ ሌላ ሌላ ነገር እንዲፈጥርብኝ አልፈልግም። በቃ የምፈልገው ነገር ምንድነው? እውነቱን ያለውን ነገር እንዲነግራት ነው በቃ ያለውን ነገር እንዲነግራት ነው የምፈልገው

ስለምን? ስለ ልጅቷ ነግረሃት? አፎሚያ እንደገና ነግረሃት? ምን ነው ጥፋት? እውነቱን ልንገራ እች ልጅ ካንተ እንዳርቅ ማለት በቃ እውነት እውነት፣ አሁን ስናወራ እቺ ልጅ ካንተ እንዳርቅ አንተን እንድትረሳ ላይፏን እንድትሆን ምናምን መቋቋም እንድትችል አይደለ? ያንን ነገር እያደረግኩኝ አንተ ነው መተ በመጀመሪያ እንደዛ ብለህ ላግኝ፣ ከዛ ተቀያየርክ። ከጎኗ የሆንኩት እኔ፣ አንተ ግን እኔን ወደ ሌላ አንግል ቀየርክኝ። እኔ አንተ እንዴት በተጠረጠረኝ ነው አንተ። ስለዚህ ስለዚህ በቃ እውነቱን ማወቅ አለባት። እውነቷን አውቃ ልቧን ልቧን አሸንፈው መኖር አለባት። ከዚህ ውጭ ምንም አላደረኩም። ለማንኛውም ጎበዝ ነኝ በጣም አዎ። ነገር ንገሬ ለምን እኔ የማውቀውን ነገር ነገርኳት። ከዚህ በላይ ምንም የማውቀው ነገር የለም። ከዚህ በኋላ ያለውን ደግሞ ንገራት። ምክንያቱም እኔ ስነግራት አታምልም አንተ፣ ከአንተ አፍ መስማት ትፈልጋለች። ሴት ልጅ ነኝ፣ ታፈቅርሃለች ምናምን። ስለዚህ ያለውን ነገር ንገራት። በቃ አንተ ካልዋሸህም ተዋሸህም፣ ንገራተ እኔ ነኝ መጥቼ

እኔ ፍላጎትን ያሳካው ማለት የራስ ጉዳይ ነው። ንገረኝ፣ ስማ ማለት ነው። ንገራት። ለምንድነው ማትመልስላት? ውሸት ነው። ምን ነው አንተ ነገር ውሸት ነው። ልጅቷ ማናት? በቃ ልጅቷ ማናት? ውሸት ነው ምናምን ማለቱን ተውና አንቺ ደግሞ አታልቅሽ። ቅድም ምን እያልኩሽ ነበረ? አታልቅሽ ፕሊዝ

አፎም የማናት? ንገረኝ! ተናገር፣ ተናገር፣ ተናገር፣ ተናገር፣ ተናገር

ኖ ኖ አላዛር፣ ንገረኝ ነው። እውነት ነው። አንተ ንገረኝ፣ እውነት ነው ወይ? እኔ ምን ላድርግ? በእናትህ፣ እኔ ምን ላድርግ? ቆይ፣ እኔ ምን ላድርግ? እሺ ተረጋጊ። አንቺ አላለቅስም ብለሽኝ ነው ነበር። እኮ እውነት ነው። በቃ እኮ ልገላት ነው። ይሄ ነገር እውነት ነው? አዎ። እሺ ተረጋጊ፣ ተረጋጊ። እሺ አላዛር፣ እሱ ያማ ነው